አብለን እግዚአብሔር ይመስገን። ሰላም ሰላም፣ እንዴት ነህ አለው። አለው ከየት ነው ወንድማችን? ከአዲስ አበባ። ከአዲስ አበባ የአዲስ አበባ ልጅ ነህ? አይ አይደለሁ። ቲሸርቷን አይቼ ነው፣ እነኝ ምትለኝ ራሱ ቲሸርቷን አውቂያታል። ይሄ ወያኔ ያመጣት እንደ ጎጅ

የሰፈር ነው የምትለው? አዲስ አበባ። አዲስ አበባ ፊጋ የሚባል ሰፈር። የት ነው ደግሞ እሱ ፊጋ? ጉርድ ሾላ አካባቢ የቆየ ነው። ፊጋ ወደ አይ ጉርሾ እንዲህ ይባላል ወደ ሲግናል አካባቢ ነው አይ ነው ነው የት ወደ ሴምሲ መሄጃ ያለው ወይስ ወይስ ይያጣራ ነው ወደ ሴምሲ አካባቢ ወሰን ግሮሰሪ አይ ከዛ አይደርስም በታችኛው አስፋልት ስብር ሰርቪስን ትንሽ አለፍናልክ ነው ኖ ኖ ኖ በታችኛው አስፋልት ነው አዎ በታችኛው ኦኬ ጎሮ ታውቀዋላ ጎሮ በዚህ አይደ በዚህኛው እዛው እዛው አካባቢ ነው። የጎሮ የልጅ ልጃቸው የእኔ ጓደኛ ነው። ኦኬ። አያ ነው ልጅ የእኔ ጓደኛ ነው። ቤስት ፍሬንድ። ኦኬ። ጎሮ ዋናው ትልቁ ሰው ጎሮ የሚባሉት በጣም ትልቅ ባላባት፣ በጣም ሰፊ መሬት ያላቸው የእሳቸው ልጅ የልጅ ልጃቸው የእኔ ጓደኛ ነው። ኦኬ። ስታመም እየመጣ በየቀኑ ያስታመመኝ ምናምን እንድድን ያደረገኝ በጣም በጣም በጣም ምርት የአዲስ አበባ ልጅ ነው። ቃልቲ ነው። እሺ ጎሮ፣ ጎሮ ሰፈር ነው። ኦኬ ቀጥል እስኪ። እንደት ቀጣ? ወደኛ ሚዲያ ቀጥል። ሞጣ እከታተላለሁ። ትመቸኛለህ። እሺ አማራ አማራነህ እንዴ? አዎ። አማራነት በምንድን ነው ያለው? አማራነት ታውቀዋለህ? አማራ ማለት ምን ማለት እንደሆነ ግለጾስ ማለት ምን ማለት ነው? አማራ ዝም ብሎ አማራ ነኝ ማለት አለ። አማራ ማለት ምን ማለት ነው? ያው አማራ ማለት ያው በእኔ ባይገለጽም ማለት እኔ ገና ልጅ ነኝ። ገና ብዙ ነገር ማለት እድሜ ስንት ነው? እድሜ ስንት ነው? አያ አያ አቶ ይቅር በቃ ችግር የለው። አማራ ማለት በሃይማኖት የሚቀራረብ ሙስሊም ክርስቲያን ቢሆን የራሱ እምነት ሁለቱም የእሱ እምነት ነው። በሃይማኖት ብቻ ሳይሆን በባህል ካልቸር፣ በቋንቋ በስነ ልቦና፣ በአመጋገብ፣ በአለባበስ፣ በቋንቋ፣ ሀገር በመጠበቅ፣ ሀገር በመስራት፣ ከተማ በመቆርቆር እያልን እንቀጥላለን። ታሪክ በመስራት፣ የሃይማኖት ተቋማትን በመገንባት፣ ራና በመፋቅ፣ ፊደል በመቅረጽ፣ ይሄ ምን ይባላል? የዚህ አይነት ሶሳይቲ ውቅሩ ወን ያለው ህዝብ ተዋጊ፣ ይሄ አማራ ይባላል። አሁንስ እውነት ነው። አዎ በዚህ አይነት የሚቀራረቡ በኢትዮጵያ ውስጥ ያሉም በውጭ ሀገር ያሉም የህብረተሰብ ክፍሎች እነዚህ አማራ ይባላሉ። የሃይማኖት ትቁራቸው ያመሳስላቸዋል። ቋንቋቸው ያመሳስላቸዋል። ስነ ልቦናቸው፣ አገር ወዳድነታቸው፣ ተዋጊነታቸው፣ አራሽነታቸው፣ ተኳሽነታቸው፣ ቀዳሽነታቸው ያመሳስላቸዋል። አምራችነታቸው፣ ገራገርነታቸው የሀገር ዳር ድንበር ጠባቂነታቸው፣ ሀገር ቆርቋሪነታቸው፣ ከተማ መስራችነታቸው፣ ፊደል ቀራጭነታቸው፣ ቀዳሽነታቸው ይህ ሁሉ ተጣምሮ ነው አማራ የሚባለው እንደ ማህበረሰብ እንጂ ዝም ብሎ አንዱ ከሌለው ውሸት። በዚህ ቋንቋቸው ያገናኛቸዋል። በአማራ ትንተና የተቆርጦ ስለሚሄድ በቃ ዛሬፍ የመስ እሺ፣ እኔ የባል ተወዛዋዥ ለማንኛውም አሁን እንጂ የባል ተወዛዋለች ነኝ። የትኛውን አካባቢ ዘፈን ነው የምትወደው? እኔ ሁሉንም እወደዋለሁ። ሞር ሁሉን ሞር ሞር የምችለው ሁሉን እችለዋለሁ። ሞር ደግሞ የአማራ ክልል ሁሉንም አራቱን አቅጣጫ እወደዋለሁ። ምረጥ እስኪ የትኛው አካባቢ በጣም የምችለው ሁሉንም እችለዋለሁ። ለሞታይ እርግጠኛ ነህ? የት አካባቢ ነው የተወለድኩ፣ ያደግኩ? እኔ ጎንደር ጎንደር። ኦኬ እንግዲህ ሸለመኝ ከፈትለታ ጎንደር ከሆነ የጎጃም አካባቢውን ያው አማራ አንድ ነው። የቦታ ስም ነው ሸለመኝ። ጎጃም ሸለመኝ ኔ ሸለመኝ ሸለመኝ ጓንዴ ምን ይሽሩን ለእኔ ሸለመኝ

በጣም ይችላል። አንደኛ ክፍለ ሀገር ነው ያው ያላደገ ሀገር ነው። ኔትወርክ በጣም ያስቸግራል። ዋይፋዩ ምናምን ካልተሳካ ደግሞ ያው ይቀንሳል። እንቅጥቅጡን ምናምን የነበረውን ሞሽን አይጠብቅም። ለዚህ ነው አንዳንዶች የማይችል ይመስላችኋል። ጥቂት አንድ ፐርሰንት የምትሆኑ አይችልም። በጣም ነው የሚችለው ልጁ። ገና ደግሞ አራት ዓመት ነው እና ትምህርት ቤት ሂዳል። በዚህ በሙያ ወይስ በራስ ጊዜ ነው የለመድከው? አይ ትምህርት ቤት ሄጃለሁ ይዳል። እዚህ አዲስ አበባ ነው። አዲስ አበባም ክፍለ ሀገርም ጎንደር እያለው፣ አሁን በዚህ ሙያ ነው እየሰራ ያለው በዚህ ሙያ ይህን መቶ ራ ሁለት መቶ ራ አላኩ ጎንደሬዎች ራሱ ጎጃ ምናም ወሎ ሰት አረብ ሀገር ያላቸው እህቶች እንደነዚህ አይነቱን ነው ማሳደግ ያለባቸው። ለምኖ መጥቶ እርዱኝ አላለ። ሌላው ደግሞ ይህን እንደ ማክቤል እንድታሰሩት እንፈልጋለን። ሰው እንዲያሰራ ትፈልጋለን? አዎ ደስ ይለኛል። በጣም ጥሩ። እኛ እንደውም እኔ ኢንተርቴንመንት ከከፈትኩ የአማራ ኢንተርቴንመንት ከከፈትኩ ኢትዮጵያ ኢንተርቴንመንት ሞሮ የአማራን ባህል ለማስተዋወቅ በዚያ አደረጃጀት ውስጥ ሌሎች ሰዎች ይዘው እንዲወጡ፣ እንደዚህ አይነት ድርጅቶችም ካሉ እባካችሁ እንደነዚህ አይነት ልጆችን እየመለመላችሁ ውጭ ሀገር ስትሄዱ ይዛችሁ እየወጣችሁ አውሮፓም ዱባይም አፍሪካ ሀገርም አለማምዷቸው እና በጣም ጎበዝ ነው። ማን ነው ስምህ? አብነካሳ። አብነካሳ ባንክ አካውንት አለ? የሆነ ሰው ሊረዳ ነው ኦንላይን እቁ የሚላል እና ገንዘብ ልረዳው ነው ይላል ምንድነው የብሔራዊ ባንክ ነው ምንድን ነው ንግድ ባንክ ነው ንግድ ባንክ ስንት ነው ባንክ ቁጥር አብነት ካሳ አብነት ካሳ አንድ ሺ ሰላሳ ሶስት ሰላሳ ሶስት ስህተት ከሆነ አስቁመኝ 1338 ፖስት አድርጉ ሼር አድርጉለት 62 608 ትክክል አብል ይባላል የጎንደር የጎጃም ሳትሉ ይሄ የበጌምድር ሰው ነው አማራ ነው ስለዚህ በጎጥ ሳንከፋፈል፣ ይሄ አራት ዓመት ወጣት ነው። ስልጠና ወስዷል፣ በውዝዋዜ ፋሽኑ ነው። ትምህርት ስትማራለህ? አይ ትምህርት ቆይቻለሁ እንትን ካልኩ ስንት እስከ ስንት የተማርከው? እስከ አስር መቀጠል ትፈልጋለህ? ትቀጥል ደስ ይለኛል። ግን ያው እዚህ የኑሮ ሁኔታ ራስን ለማስተዳደር መስራት ያርሷደርለብኛ እኔ ያው የት የት የት ወረዳ ነው? ጎንደር የተወለደው። ጎንደር ደባርቅ፣ ወገራ፣ ደባርቅ። አማራ ነህ? ኦፍኮርስ፣ አዎ። እናት አባቱ በሕይወት በሕይወት አሉ? አዎ አሉ። ስንት ወንድም አለ? ሶስት ወንድም ሶስት። ትምህርት ቤት ይሄዳለህ? ከእነዚህ መካከል አንተ ነህ የመጨረሻው እኔ አራተኛ ነኝ። ትምህርት ቤት የሚሄዱ አሉ፣ ወንድምና እህት አሉ፣ ትንሾች አሉ። የእኔ ትንሾች ስንት ዓመታቸው ነው? የአስራ ስምንት የአስራ አራት ገና ጩጫ ጩጫው ስንት ነው? አይ ትንሽ ነው፣ ገና ሰባት ምናምን ሰባት ዓመት። ያው አቅም አላቸው የማስተማር ቤት ሰዎች አይ፣ እናቴ ደካማ ነች። ይሰማል፣ ይሰማል። ቀጥል። እናቴ ደካማ ነች፣ እናቴ ደካማ ነች። እየሰማችሁ ነው እንግዲህ። መቄዶኒያ እያልክ ከምትጃጃል፣ የአማራ ዲያስፖራ እንደነዚህ አይነት ያሉትን አማራዎች ብትረዳ፣ እዛ ደግሞ የሰባት ዓመት ሌላ አማራ ከሞት የተረፈ ታድናለ፣ ታስተምራለ ማለት ነው።